ሞት እኮ አይከለከልም። እኛ የሰው ልጆች በአጠቃላይ ምኞት አለን። ከትምህርት ቤት ክላስ ከአንደኛ ክላስ ጀምረን ማለት ነው። ምንድን ነው ወደፊት መሆን የምትፈልጉት ስንባል ተማሪ ተማሪ እኔ ራሴ አስተማሪ፣ ዶክተር ምናምን ብለን እንል ነበረ። በልዩነታችን ይሄ ይሄንን ይሄንን ምሳሌ አነጋገር ቀደም ብዬ ያነሳሁላችሁ ለምን ይመስላችኋል? ይህ በአንድ ወገን ፊቱን የተገጠበ ሰውዬ በድጋሚ ሁለቱንም መገጠብ ፈልጓል መሰለኝ። ምንድን ያለው ሀይሚን እጄ አስገባታለሁ። አራደው፣ ሄና ደግሞ ምን አራት ጫማዋን እንኳን አታስገባም እንኳን እሷን። ዘንድሮ በሳቅ ማለቄ ነው። ኧረ ሄና ሄናን አሁን እኔ ወደድኩት የመጨረሻ ማለት ነው። አሁን አሁን የልብ አድርስ ሲሆነ ሰው ለዛ እኮ ነው የአራድዬ ልጄ ላይ ነው ምላች ና የአራዳ ልጅ ከአራዳ ልጆች ጋራ ነው መዋል ያለበት። ሙሽ ከእንደዛች ከነ ጠንፌ ጋራ ጠንፌማ ያው ለማንኛውም ውዶች ዛሬ በቃ በጣም ለየት ያለ ነገር ነው፣ እንሄድበታለን። ልንሄድበትም መተናል ትላላችሁ። ሰላም ጤና ይስጥልኝ ውዴ ተከበራችሁ የኔ ቻናል ተከታታዮች፣ እንደምንቆያችሁ እንደምንቀረማችሁ፣ ላይክ ሼር፣ ማሰባስተየት ካለ በኮመንት አስቀምጡ። ሳቄ እየመጣብኝ የምሬን ነው ምላችሁ፣ ከምንባለው በላይ ማለት ነው። የጉራ የቀብራረው የሀይሚዬ ሸበላ የሀይሚዬ ሸበላ ቀብራረው የአራት ልጆቿ አባት ማለት ነው። ሀይሚዬ ሁለት መቶ ሺ እስከምትገባ ድረስ በጣም ጨንቆታል። በጣም ማለት ነው። እንግዲህ ውዶቼ ሁለት መቶ ሺ እሷን የማስገባት ሶስት መቶ ሺ እሱን የማስገቡት ይሄ የመጀመሪያው መልእክቴ ነው። ነገር ግን እኔ በዋናኝነት የመጣሁበት ነገር ምን መሰላችሁ? ምንት የሚባል ምንት የሚባል ገጣባ አንደኛው ጉንጩን ተገጥቧል። ሁለተኛውን ጉንጩ ደግሞ ቡሩኬ ወይንም ሀይሚ እስከምትገጥብለት ድረስ እየጠበቀ ነው። ፕላስተር አራት ፕላስተር ነው ምናምን ደራርቦ ነው ለብሶ የመጣው ፈጣሪ በሚያውቀው አራት ነው ምናምን ነው አንድ ጉንጩ ላይ ጉንጩን ቀደደው እንዴት ፍጼ ቀደደው እንዴ ያው ፍጽ እንዴት አደርገ ብትመሰው ነው እንደዛ አራት አራት ፕራስተር አንድ ጉንጭ ላይ ደራርቦ ያደረገው? እንዴት አድርገ ነው ይመች? ቡራ ቡራ ቀጣይኝ ቀጣይ ጉንጩን ደግሞ እንደዛ በሳስተ እንድትጥልለት እየጠበቀ ነው። ጭራሽ ሀይሚን እጅ አስገባታለሁ አላለም? እሺ፣ ከዘስ እጅ ልታስገባት ሀይሚን፣ ምኞት አይከለከልም። ያረበድ ጀመሪያ በልተ ጥገብ አንተ ውልክፍ ብላና ጥገብ እስቲ ብላና ጥገብ ይሄ ምንድነው ይሄ ምንድነው ሴክስ ፓክ ነው ምንድና ምን የሚባል ስፖርት ስራ እሱንም ጨመር መራ አድርግ ይሄ አሁን አሁን ይሄ አሁን አንተ እኮ ጦጣ ሀይ ሴት ትሁን ወንድ አትለይም ለምን ስንዝሮነክ በቀ ሰንደላቋም በቃ በጀመሪያ ወንድ ወንድ ሽተት፣ እንዴት ነው አንተ? እኔ ሀይሜን ራሱ ፈልጋታለሁ ማለትክ፣ እኔ በጣም ነው ያናደደኝ። ሀይሜን እኔ ፈልጋታለሁ፣ የኔን አጣ ፈቅራታለሁ ማለት በራሱ አናዶኛለ። እንዴ ምን ሆነ ነው? ሀይሚ የማንንም እኮ ዝንብ ማረፊያ አይደለችም። በጣም የተከበረች ስማርት ስማርት ሴት ነች። ገብተዋል አይደለ? በጣም ማለት ነው እና የእሷን ክብር ዝቅ ባታደርግ ደስ ይለኛል። ይሄ በደረስክበት ቦታ እንትን አትበል፣ ጉራህን አትቸርችርብን። እኛ ያንተ ጉራ አስጠልቶናል። ሌላው ነገር ደግሞ ማለት ነው ባለፈው ለታ ለሀይሚ የዘፈነላት ሰውዬ ይሄ በረከት ነው። ማን ይሄ ሰውየው ማለት ነው? ምን ሆኖ ነው በድብቅ ይገናኛሉ? ከእሷ ጋር ያለው ማንን ነው? በድብቅ ከማጋ ነው የሚገናኘው? አልገባኝም። ማንን ለማለት ፈልጎ ነው? ሀይሚን ነው ወይስ ማንን? በጣም ግራ አጋባኝ። እዚህ ጋ ሲጀመር ማለት ነው እና በዛ ጋ ያላችሁት ውር ውር ውር እንዳለ አጠቃላይ ለሀይሚ አትመጥኑ። ገብታችኋል፣ ሀይሚ አታስጠጋችሁም። ምንድን ነው እንደዚህ? ውር ውር ስጋ እንዳየች ድመት ተገበሩ እንጂ ምን ሆናችሁ ነው? ወንድ ልጅ አረላችሁ እንዴ? የራሳችሁን አትይዙም እንዴ? ምነው ሰው ሰው ሚስት ላይ አይናችሁን ጣላችሁ እንዴ? መንገድ ላይ የሆነ ስጋ ወድቆ እንዳየች አሞራ አይናችሁን እኮ ሃይሜ ላይ ጣላችሁ። ምን ጀፊያችሁን ጣላችሁ ምን እንዴ? ገለል ገለል በሉ እንጂ እየመጣችሁ ሃይሜ ሃይሜ አትበሉት አትበሉን እኛ የሚያበሳጭንን ነገር ባታደርጉ ጥሩ ነው። ፍፄ ደግሞ ማለት ነው ይህ ሰው አይዞህ የሚለው ሰው አካል አለ። ያም ሰው ምንድን ነው አንተ እንዳልከው እነሱ እንዲለያዩ የሚፈልግ ሰው ነው። ባጭሩ ማለት ነው ቡርኬና ሀይሚ እንዲለያዩ የቡርኬና የሀይሚን አንድነት እንኳን አገር ላይ ምድር ላይ ይቅርና ስልክ ላይ አሉ የለ እንዴ? በጣም ብዙ ጠንፊዎች አሉ የለ እንዴ? አሉ፣ እኛ እናውቃለን። ስማቸውን እንጥራ ካለንም መጥራት እንችላለን። አንዷ አቋቋት የማይቺ የደረቀች ሐውልት የምትመስል ሴትዮ ማለት ነው። ድሮስ ሐውልት ከሲሚንቶ አይደለ እንዴ የሚሰራው ምንድን ነው? ሶፍት አይደለም። የደረቀ ሐውልት አልኩኝ እኔ ራሴ ምን ነው አለች አንዷ አጽንቷ ማለት ነው ወደ ሀውልት በቃ ሀውልት በሏት። በአጠቃላይ እሷማ በዋነኝነት ስራውን ስትሰራ ነበር፣ አልሳካላት። ደስ አለኝ፣ አልሳካም አላት። በአጠቃላይ ግን ያው ሃይሜን ሁሌም ነው የሚሰድቧት። ሁሌም ነው ብሩኪ አይፈልግሽም የሚሏት፣ አንችነሽ የምትፈልጊው ምናምን ነገር። በተለይ ደግሞ ሃይሚ ፕራንክ ስታደርገው፣ አንችነሽ የምትፈልጊው እሱ አይፈልግሽም ምናምን የሚሉ አሉ። ቅልጥማም ማለት ነው ባይተወይ ሀይሚ ብሩኬንም ብትፈልገው እንኳን የሚፈለግ ሰው ስለሆነ ነው። ሃይሚ ብሩኬን የምትፈልገው ከፈለገችው እሷ ብቻ ከሆነ ፈላጊዋ፣ ብሩኬ የሚፈለግ ሰው ስለሆነ፣ ንጹህ ልብ ስላለው፣ የዋ ስለሆነ፣ ለሴት ልጅ ክብር ስላለው፣ በቃ ሌለ መልካም ልቡን ስላገኘችው ነው እሷ የፈለገችው። በአጭሩ የተመለሰላችሁ ይመስለኛል። መልካም ልቦች እኮ በዚህ ምድር ላይ ተፈላጊ ናቸው። አዎ ተፈላጊ ናቸው። ከተገኙም ደግሞ አጋጣሚውን ተጠቅመው ተፍ ተፍ ተፍ ብሎ የራስ ማድረግ ነው እንጂ ለእንደ እናንተ አይነቶቹ ማ ያው አንለቅም። እንዴት ምን ሆናችሁ ነው? ኧረ ሀይሚ ብሩኬን አንቺ ብቻ ነሽ የምትፈልጊው እሱ አይፈልግሽም። ቅንቅናም እንኳን ፈለገችው ደግ አደረገች። ሀይሚዬ ደግ አደረገች ትሄድበት ሁለቱም ይፈላልጋሉ። በአጭር አማርኛ ሁለቱም ልጅ ለመውለድ እቅድ ይዘዋል። ሁለቱም በግልጽ ያልታወቀ በድብቅ የሆነ ድብን ያለ ፍቅር አለባቸው ቡሩክም ሀይሚም በአጭሩ ማለት ነው። በይፋ ደግሞ ያላወጡት እንኳን በይፋ ወጥቶ በይፋ ሳይወጣ ለማለየት ከዚህና ከዚህ ውር ውር የሚል ብዙ ውሮ በልራዎች ስላሉ ለዛ ተብሎ ነው እፍ እናደርገው የያዙት ፍቅራቸውን እንጂ። ሁለቱም በዓይናቸው ነው ፍቅራቸውን የሚገላለጡት። ሌላው ነገር ደግሞ ሀይሚ ብሩኬን ሳታገበው ገና ሚስት ሳትሆን ለምንድን ነው ብሩኬ እንደዚ አይነት ፕራንክ ሲያደርጋት፣ ሌላ ክላስ ይዞ ምናምን ነገር እንደዚ ሌላ ሴጋ ምናምን ሲባል፣ አሁን ባሸንኳሊቷ ዙሪያ ማለት ነው፣ በትናንቱ ፕራንክ ዙሪያ ምን አለች መሰላችሁ? አንዷ አንዷ ቆርቆሮ፣ ሁሌ ሃይሚን ጄጅ እንዳደረገች አላቅም፣ ምን እንደምትፈልግ፣ ባይተ ወይ ቡራን ስለምትፈልገው ነው፣ አትፍረዱባት። ምን አለች ሃይሚ፣ ምን አናደዳት አለች። ሀይሚ ምን አናደዳት? ቡራ አላገባትም፣ ሚስቱ አልሆነችም። ለምን የዚህን ያክል መናደድ አስፈለገ? እንደዚህ አይነት ፕራንክ ስላደረጋት ምን አናደዳት? ምን ጭርጭር አደረጋት? ሚስቱ ብትሆን ብትሆንሽ ጭርጭር ትበል፣ ክላስ ምናምን እንደዚ ምናምን ነገር። ግን አሁን ባልና ሚስት አልሆኑም። ምን የሚያናድድ ነገር አይደለም የሚል ሀሳብ አነሳች፣ ለእኔ ማለት ነው። ከዛ እኔ ደግሞ ምን አልኩኝ ሚስቱ ባትሆንም ልክ እንደ ፍቅረኛው እንደ ፍቅረኛሞች ነው የሚተያዩት። እዚህ ጋር ፍቅረኛሞች ነን ብለው ይፋን ባያደርጉ እንደ ፍቅረኛሞች ነው የሚተያዩት። ነገር ግን ለምንድን ነው የማትናደደው? ልክ ነች መናደዷ ልክ ነው። ካልተናደደች ታዲያ ምኑን ፍቅር ነው? ለሱ ቦታ እንደሌላት ነው እዛ ጋር የሚታየው። አንድ ሰው እኮ ተናደድ ብለው አይደለም የሚናደደው፣ አደላ ልባችሁ ነው የሚያዘው የእውነት ስታፈቅሩ የእውነት ስትወዱ ልባችሁ ነው የሚያዛችሁ እንጂ ሰው ተናደዱ ስላላችሁ ሰው ተጣሉ ስላላችሁ የእናንተ ልብ ሄዱ አይጠላም። በራሱ ነው የሚያዛችሁ እንድትጣሉ እንድትናደዱ። እና ይሄንንም ከግንዛቤ ብናውለው ጥሩ ነው። እንደ አሳብ ግን እኛ ወቃሽ ፈራጅ ነቃፊ ባንሆን ጥሩ ነው። የምሬ ነው የምላችሁ። በተለይ ደግሞ የተዋደደ ሰው እንደዛ አይነት ፕራንክ ሲደራረጉ መረዳት አለብን። እኔ አሁን ከሀይሚ የተረዳውት ለእሱ በጣም ታማኝ እንደሆነችና በጣም ደግሞ በቃ በአይኗ ያየችውን ነገር እዚጋ መታይታ ተናደደች፣ በአይኗ ያላየችውን ነገር ደግሞ ምንም አይነት ውሳኔ ላይ እንደማትደርስ በአይኔ ስታይ የሆነ ነገር ምናምን ነገር በይ ስላላት ከዝም በፊት አየች። አሸንጓሊትን ብትሆን ሰው መሰለች አተናደደች። በአጭሩ ይሄው ነው፣ ግን ለምን ትናደጃለች? ሚስቱ አረልሽም፣ እዚጋ አይሰራም። የማይዋጥ ሀሳብ ባታነሱ ጥሩ ነው። የሚዋጥ ሀሳብ አንሱ እና ምንቴን ደግሞ ብሩኬ ሁለተኛውን ጉንጩን ጨርስለት። እየጠበቀ ነው። እየተጠባበቀ ነው። ዝም ችላችላልከው። እየመጣ ጉሮውን ባይነፋብር፣ መልካም ነው። ዝም ብሎ እዛ ጋር ሄዶ የእሱን ባልቴት ፈልጎ ያግባል። አለቀ። ልጃችንን ለቀቂ ያደርግልን፣ ወይንም ተጋቡ እናንተ ሁለታችሁ።